ይህ የግዙፉ ሙዚቀኛ አሳዛኝ ክስተት ነው። ተቅለሰውነቱ ከድምፁ ጋር ተዛምዶ መድረክን ይሞላል። ኮምባ ይሉታል ወዳጆቹ፣ የጉለሌውን ሰው ድምፁ የሚያስደምም የትዝታው ወራሽ የባህል ሙዚቃዎች አምባሳደር ነው። እሱ ጎበዝ እንዳባቱ ታታሪም ነው ብርቱ። ክብ ኮፍያው መለያ የሆነች ከአንገቱ ላይ የማይለየው የገብርኤል ስዕል ልዩ ታሪክ አለው። ያ የመድረክ ላይ ተምዘግዛጊ ባንዲራ ለባሹ አድዋን አዚያሚ፣ ያ የበርካቶች ጋብቻ አድማቂ ማሙድን ሸኝቶ የመጨረሻውን ሰርግ ለናበበ ባልቻ ዘፍኖ ሙሽራዬ ብሎ መድረክ ላይ እያዜመ የተዝለፈለፈው በብዙዎች ታጅቦ ወደ ሆስፒታል ያቅናው ሌላኛው ሙሽራ። በማኅበራዊ ሚዲያዎች የሚለቀቁ ፎቶዎች ብዙዎቹን አስደነገጡ። የአቶ ብረግራጌ እግር በአንድ ጠፍንጎ ተያዘ። ግፊት፣ ልብና ኩላሊት ያንብርቶ፣ ሰው ተረባረቡበት። የማይዝለው ዘርሽ ዛለ። የማይደክም የሚመስለው የኮምባ ሰውነት ታልክ ያያዘ የሆነውን ያላመነው ዘርሽ እጁን ጭንቅላቱ ላይ ጫነ። ሬንጅ የማይገድበው ድምፅ መተንፈስ እንኳን ተሳ ነው። በዚህ አስቸጋሪ ወቅቶች የነበረው የህዝብ ርብርብ፣ የሙያ አጋሮቹ የቁርጥ ቀንደራሽነት ግን በዚህ ወቅት ታየ። ጥቂት ተሽሎት ዲያሊሲስ እያደረገ ያገኘሁት ዛሬም ቤቱ መሽጎ ከክራሩ ጋር የሚያዜም በዶክተሮቹ ተው ከተባለው ሙዚቃ ጋር ሊለያይ ያልቻለው ጣቶቹ ዛሬም ጅማት ይፈልጋሉ። እነኛ እንደ ልብ የሚራመዱ እግሮች ዛሬ ተወስነዋል። እነኛ ማይክ የጨበጡ እጆችና አይኖቹ ትዝታን ይናፍቁ ይመስላሉ። አይኖቹ ጣራ ጣራውን እያዩ ስንቱን አሳለፍኩት የሚሉ ይመስላሉ። እነዛ ኮፍያዎች እረፍት ላይ ናቸው። ሚስቱን በሞት የተነጠቀው ብቻውን የሚያዜመው የአንድ ልጅ አባት አድራችሁን ስቱዲዮ የተጀመረ አልበማለኝ ልጄ ማሳደግ ያርጉለት የሚል ኑዛዜ ከሱ ሰማሁ። በቤቱ ግድግዳ ላይ ያለው ሰዓት ግን አይዞ ጊዜህ ገና ነው አመታት አሉ የሚል ይመስላል። በቤቱ ግድግዳ ላይ ያለው አንገቱ ከማይለየው የገብርኤል ስዕድ ጋር አንድ አጅባሩ ይናገራል። በሳምንቱ ለቀን የሚደረገው ዲያሊሲስ ወደ ንቅል ተከላ ሊያመራ ይችላል የተባለው ዘሪውን ዛሬም ድረሱልኝ ይላል፣ ዛሬም ይማሰናል። እነሆ ታሪኩ ዜታነ ዋሎ